እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን የመጣ ነው። ይህ ነገር ነው ለነግረህ። በቃ በጣም ጨንቆኝ የነበረው ማለት አልገባኝም። በቃ የሩታ ልጅ ያንተ እንዳልሆነ ዜና ሰምተን የመጣ ነው። በቃ መረጃዎችን ጠይቀን ሁሉ ነገሮችን አጣርተን የመጣ ታዲያ፣ እኔ ካልሆነ የሩታ ልጅ የማን ሊሆን ይችላል? እሱ ነው ግራ ያገባን እኛ። መጀመሪያ የሚወራው ወሬ አለ፣ የሩታ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራት ሲጠይቁን ያገኘነው መረጃ ልጁ ያንተ እንዳልሆነ ነው። ስለምን መረጃ ነው የምታወራው ብሩክ? እንዴ እኔ ኮርታን ካንተ በላይ ጠንቅቀቃታለሁ። አይደል እንዴ በቃ እኔ ስለምትተማመንበት፣ ይሄ አሁን የምትለው ነገር ውሸት ነው በቃ በእርግጠኝነት አለፍ የሚባልም ነገር እኮ አለ። ምን አለ? አንዳንድ አለፍ የምትሉ እኔ ለራሴ ቢዜ ሩታ ዜድዬ ከሁለት ወደ ሶስት ተሸጋገርን ያለችው ተሸጋገርን ያለ ያምስ ያው ነው። ያው ያው ነው ማለት ነው። ሚኒም ቪዲዮ ጥርት ታርገት ነው ምታዳምጡት ማለት ነው። እና ቤተሰብዬ በምን ላይ ነው ያሳፈርሽኝ እናትዬ? በምን ላይ ነው ያሳፈርሽ? ጉመንች በጣም ረጅም ደብዳቤ ስለሆነ የጻፍሽልኝ እንዴት አርጌ ላንብበው? በጣም ቢዜ ነኝ። እና እኔ በጣም የገረመኝ ነገር አብርሃምን እዩ ኢንተርቴመንት እና ብሩኬ ጠርተውት ነው ብራንክ ያደርጉት። አብርሽ ደግሞ ዋን ሀንድረድ ፐርሰንት በሚስቴ እተማመን ባታለሁ አለ። እናንተ ግን ስታስቡ ሩታ ዝሙተኛ ሴት፣ ሩታ ዘልዛላ ሴት ትመስላችኋለች እንዴ እስካሁኗ ሰዓት እንበልጣለን አንበል አብር ሲጀመር ዋን ሀንድረድ ፐርሰንት ልጁ የሰውንም ጣኛ እኮ አብርሃምን እኔ አብሰው ጠልቼ አይደለም የምናገረው። ለምን ሚስትን ነብሰ ጡር ሆና ለምን ከሌላ ሲጋት ትትሳሳማለ? ለምን ጋር ማለት እ አብርሽም አልጠለው አስረግጬ ነገራቸዋለሁ። በጣም ገራሚ ሰው ናችሁ እናንተ። ግን ስር ሰዳችሁ ነው የምትሄዱ። በደንብ ተንጃጁ። ሰው ያልሰራው ስራ ያሳፍረው አብርሃም በአማቶች የሰው ልጅ ጥላቻ ቢኖራችሁም ለሰው ልጅ ግን ይሄንን ያህል ክፉ ነገር አትመኙ። በጣም አሳፋር ብናችሁ። አብርሃም ታደሰ እንደ እናንተ አይደለም። እናንተ ሺ ቁጭ ብላችሁ ራሳ ስትለፈልፍ እሱ ተግባርን እያስተላለፈ ነው። እሱ ተግባርን እየሰራ ነው። ከሁለት ወደ ሶስት ተራምዷል። ኤግዛክትሊ አዋየውትኛው ነ ኢንስታግራም ላይ ሶሪ ስራ ነበርኩና ዜድ ስሪበሲዱ ነው እንትን ያልኩት ማለት ነው። እና ሰው በላክልኝ የሚወሰድኩት ምንም ሰው ነናይ ነው ብዬ ከሚሰሩት የነ አብርሃም ቪዲዮ አስጸያፊ ነው እንዴ! ነናይ ነው ብዬ ቆመ። አራስ ቤት ሳይቀር ሲደባደቡ ነበር፣ ያንን አልተናገራችሁም። ግን አብርሃም ላይ ሲሆን ግን ነገሩ ሁሉ እየነበራል። አብርሃም ሊመሰገን ይገባል። አብርሃም በሁሉ ይመስላችኋል አትሳሳቱ። አብርሃም በትናንትናው ቪዲዮ ምንም ስተት፣ ሁሉም ሁሉ ነገር ትክክል ነው። አስገብቼዋለሁ፣ ቪዲዮውን ማዳመጥ ትችላላችሁ፣ ከመጀመሪያው ላይ ማለት ነው። እንዲ ይህንን ያህል ይሄው። እነሱ እናንተ አፋችሁን ስከፍቱ ማለት ነው እነሱ ከሁለት ወደ ሶስት ስተረማመዱ፣ ከባልን ባልና ሚስት ነበሩ፣ ከዛ ወደ ልጅ፣ ከዛ እያሉ እያሉ ይረማመዳሉ። እናንተ ግን ይህ ራሳችሁ አልሆናችሁ፣ ይሄ ከሰው አልሆናችሁ፣ ዝም ብላችሁ የሰውን ጥሬ እንደበላችሁ በጣም የሚያሳፍር ጨርቅ ነው። ፈጣሪያቸውን ትንሽ አትፈሩ። ነገ ይህችም ራሳችን ትያዛለች። ዛሬ በሳውዝ በደቡብ አፍሪካ የተፈጠረው ሁለት እህትማማቾች መንታዎች ናቸው እና በአንድ ቀን መሞተው ሌሊት የተገኙት ማለት ነው ምንም ያረግም ይጎዳል እንጂ ርግማ ምን ለእናንተው ነው የሚሆኑ። ለአብርሽ የምታደርጉትም ደሞሎ ማለት ነው። አብርሽ ምንም ስህተት የለበትም። የአባትነት ጥግን ያሳየው አብርሽ በጣም መወድ በጣም መማከብ የወንድም ክበርልን እንቁስ ነህ፣ ገናና ነህ፣ ገና ትነግሳለህ። ጥናቶች ደግሞ በእግር ስር እየረገካቸው እንግዲህ ከሁለት ሰዎች ወደ ሶስት ከሶስት ወደ ሶስት አመት ያውቁ ተሸጋግሩ ተሸጋግሩ እና መልካም ይኖታቸውን ተመኑላችኋል።